ከትናንትና የቀጠለ ቪዲዮ ተለቋል። ሀይሚዬ እንደፎከረችው ቀለበቱን አሽቀንጥራ ጥላለች። እኔ ግን ዛሬ እውነቱን የምትናገር ነበር የመሰለኝ። ጭራሽ ዙሩን አክረውቴ። ፋሲል ቡራን ሀይሚዬ የኔና የኔ ብቻ ናት፣ አንተነ ከኋላ የመጣኸው እባክህ ከቻል ከህይወታችን ውጣልን። ሀይሚዬ ኔና አንቺ ተመካክረን ቡራን እንሸኘው እያለ እየተከራከረ ይገኛል። እኔ እዚህ ጋር አንድ ትምህርት የወሰድሁበት ነገር ምንድን ነው ካላችሁ፣ ቤተሰቦች፣ ማንም ሰው ስህተት ይሰራል። ሀይሚዬ ስህተት እንደ ሰራች ቡራ ማምኗል። እኛም ደግሞ እሪል ቢሆን ስህተት እንደሆነ እናውቃለን። ማለት ያላመንበትን ያላፈቀርኑን ሰው ገና እሱ ያፍራል ወይንም ጓደኞቹ አጠገቡ አሉ ብለን ቀለበቱን መቀበል የለብንም። ማለት መጀመሪያ ትኩረት ማድረግ ያለብን ወይንም እራሳችን ምቹ ያን ሰው ወደ ነዋል ወይ ለዚህ ነገር ምቹ ነን ወይ ብቁ ነን ወይ ብለን ያን ነገር ማሰብ መቻል አለብን። ከመቀበላችን በፊት የሰውን ቃል ኪዳን ወይንም የሰውን ቀለበት ግን አንዳንድ ሰዎች ደግሞ ያው በሸም ልክ ሀይሚ እንዳለችው ቀለበት ቢቀበሉ እንኳን በግድ ሀይሚዬ ቀለበቱን ተቀብላለችና የኔና የኔ ብቻ መሆን አለባት ብለው የሚከራከሩ ሰዎች አሉ። በሌላ ሰው ወይም በሌላ ዘንድ ስናየው ማለት ነው ቤተሰቦች። ያደግሞ መሆን የለበትም የሰው ልጅ ስህተት ይሰራል። ግን ስህተት ስለሰራ ብቻ እድሜ ሙሉን ስህተቱን ያን ስህተቱን ተሸክሞ ወይም ለዛ ስህተቱ ማስተካከያ ብሎ እሱ እየተጎዳ ከዛ ሰው ጋር መኖር ሳያፈቅረው መኖር የለበትም እና ዛሬ ሀይሚዬ ያን ነገር ነው እየተናገረች ያለችው። ቫስሊም ደግሞ በጭራሽ ሀይሚየን መቼም ቢሆን አልተዋትም፣ ቀለበት አርጋልኛለች። ስለዚህ የኔና የኔ ብቻ ነው። ሲጀምር የት ነበርህ? እንዲያው ቀለበቱን ብታረግልህ እንኳን የት ነበር? ደግሞ በጣም እኔ ያስደነገጠ ነገር ከሱ ቃል ከሱ አንደበት ሲወጣ ምንድነው፣ ቡራን አንተና ከኋላ የመጣው በማዕከላችን የገባው፣ ስለዚህ እባክህ ከቻል ከህይወታችን ውጣለን። ሀይሚዬ ተነጋግረን ቡራን እንሸኘው ሲል በጣም ነው ያስደነገጠኝ። ይሄ መቼም የማይሆን ነው፣ መቼም በህል ምህም አይሳካም፣ እንኳን በውንህ ቀርቶ ማለት ነው። እና ሀይሚዬ እንግዲህ ያው ስተሰርቻለሁ፣ ስተቷን አምናለች። ቡራም ደግሞ ስተሰርተሻል ብሏታል፣ ያን ነገር ተቀብሎ አምኖ። ነገር ግን ለሴት ልጅ ምን ያህል ክብር እንዳለው እኔ ዛሬ ትግስቱን በጣም ያደነቁ ከምታስቡት በላይ ሲቀጥል፣ ደግሞ ለሀይሚ ምን አይነት ክብር እንዳለው ያየሁበት ቀን ነው። ምክንያቱም ፋሲል ለሴት ልጅ ክብር ከቡራ ተማር ነው የምለው። ለምሳሌ ሀይሚዬን የሚያናግርባት ቦታ አንዳንድ ቦታ ላይ ጥሩ አልነበረም። ስድብ ነክ ነበረው አንዳንድ ነገሮች ነበሩ። እነዛን ነገሮች ደግሞ ቡራ በቃ ስተሰርታለች አምናለሁ። ነገር ግን ክብሯን እንድትጋፋ አልፈቅድልም ሀይሚን እንድሰድባትም ወይንም ከፍ ዝቅ አርገ እንድትናገራት አልፈልግም። በቃ ካልፈለገች በጸባይ ቀለበት ሰታሃታል ቀለበትን ተቀብለህ ወደ መጣህበት ወደ ቤት ተመለስ እንጂ ካልፈለገችህ በግድ እንድታስጨንቃት አልፈቅድልህ ብሎ ሲከራከረው ነበር። ለዛም ነው ቡራ የሀይሜ ጠበቃ ሀይሜ ደግሞ የ ቡራ ጠበቃ ነች፣ ስል የነበረው ምክንያቱም ምንም ነገር ማለት የተናገረው ነገር ፋሲል የቡራን አሚሮ ወይንም ደግሞ ስሜቱን የሚጎዳ ነገር ተናግሯል። ነገር ግን ያንን ነገር ወደኋላ ብሎ ሀይሚን ነበር ያስቀደመው። ሀይሚዬ እንዳትጎዳ አለፍላጎቷ፣ ሌላ ሰው እንዳያስገድዳት። በዚህ ዘመን እንደምታውቁት ሴቶች በጣም ብዙ ጊዜ ጫና ይደርስብናል እና ወይ ቀለበት ካደረጋችሁ ወይ የፍቅር ጥያቄ ተቀብላችሁ የሆነ ሰዓት ላይ ደግሞ አልፈልግም ስትሉ በግድ ማለት ሀገራችን ላይ አሁን እየሆነ ያለው ነገር ከባድ ነው። ሴት ልጅ ወይም ከፎቅ ተወረወረች ወይንም ተገደለች ሲባል ነው በወንድ በአፍቃሪዋ ወይንም በባሏ የምንሰማው ያ ነገር እንዳይደርስባት የሀይሚ ጠበቃ ሆኖ ከመጀመሪያው እስከ መጨረሻው ማለት በስራ ሲዋሩ ፋሲል ና ሀይሚ ዝም ይላቸዋል። ልክ ፋሲል የሆነ ጠጠር ያለ ቃላት ሲናገር በቃ እዛው ጋር ስቶፕ ያደርገዋል ማለት ነው። ቡራ ማለት እዚህ ጋር ማቆም አለብን እንደዚህ እንድትናገራት አልፈልግም ብሎ ሲከራከረው ሁላ ነበር እና ፋሲል ጭራሽ ብሶበት፣ ሀይሚዬን ይዤ ነው ወደ ቤት የመሄድ የምፈልገው። በቃ ቀለቤትን ተቀብላኛለች፣ ቀለቤቴን እንድትመልስልኝ ሳይሆን የመጣወቴኝ ቡራ ከህይወታችን እንድትወጣ እኔና እሷ ደግሞ አብረን እንድንኖር፣ እኔ የመጣሁት ከአንተ በፊት ነው እያለ ፋሲል ይከራከራል። ሀይሚዬ ደግሞ አንተ የመጣኸው ከቡራ በኋላ ነው እያለች ነበር ና በእርግጥ የመጀመሪያው ቪዲዮ ላይ ሰምታችሁ ከሆነ ሀይሚ እኔና ፋሲል ከአንድ ዓመት በላይ ሆኖናል ብላ ስትናገር ነበር ና ይህ ማለት ቡራና ሀይሚ ደግሞ አንድ ዓመታቸው ነው። እንደው ሪል እንኳን ቢሆን እያልኩ ነው የምነግራችሁ ቤተሰቦች። ነገሩ ስራ እንደሆነ ሁላችንም እናውቃለን ከመጀመሪያ ጀምሮ እኔም ተናግሬ ያለሁ የሀይሚዬ ፕራንክ ምንድን ነው? ረዘም ያለ ነው በጣም ማለት ነው። ያ ነገር ደግሞ ችግር በመሃከላቸው እንዳይፈጠር ትንሽ ያስፈራኛል፣ ግን ቢሆንም ደግሞ ቡራ ከሀይሚ ኮን ነው እንዳያችሁት ከሆነ ምንም እንኳን እሱ ስሜቱ ቢጎዳ በሚናገሩት ቃላት አንተ ከኋላን የመጣው ህይወታችንን በጠበጥከው፣ ስለዚህ እባክህ ከህይወታችን ውጣልን፣ እኔና እሷ ተስማምተን ነበረ የምንኖረው ሲለው፣ ቡራ ጥያቄ ነው የጠየቀው መቼም በድንገት አይደለም ቀለበቱን ለሀይም ያደረክላትኝ። ማለት ብዙ አሪፍ ጊዜ አሳልፋችሁ ነው። ስለዚህ በቃ ሀይም እየቃ ነው ስህተቱ፣ አንተ ጋ ምንም ስህተት የለም ጥፋት የለም፣ እንደ ወንድ እረዳሃለሁ እያለ ቡራ ፋሲልን እያግባባው ነበር። ቤተሰብ እዚህጋ ግን የምነግራችሁ ነገር ቢኖር ማለት ነው ይህ ፕራንክ ግን ዝም ብዬ እኔ ስመለከተው እንደ ሀሳብ የሀይሜ ብቻ ሀሳብ አይደለም፣ ቤተሰብ የቡራም ጭምር ነው። ቡራ ሀይሜ፣ ፋሲል ተነጋግረው የሚሰሩት ፕራንክ ነው። ለምን አይታችሁ ከሆነ ልክ ፋሲል ሲመጣ በመጀመሪያ ሰላም በለን ብላ ሀይምዬ ሰላም ብለዋለች በስርአት። ቡራም ደግሞ ሰላም ብሎታል በስርአት። ከዛም በላይ ደግሞ እውነታው ምንድን ነው ማለት አንድ የምወዳት ልጅ ወይም? ሃይሚዬ እንግዲህ 24 አወርስ ከቡራ ጋር ናት። በማንኛው ሰዓቷ ነው ከፋሲል ጋ ሄዳ ቀለበት የምታደርገው አሪፍ ጊዜ የምታሳልፈው? በእርግጥ ከካሜራ ጀርባ እና ከካሜራ ፊትለፊት ሌላ ህይወት አለ ማንም ሰው ጋር ብላለች፣ ትናንትና ሃይሚዬ ዛሬው ቪዲዮ ላይ ደግሞ ሁለት አይነት ማንነት እንዲኖረኝ አልፈልግም፣ ለቡራ ክብር አለኝ፣ እኔ ቡራ ማጣት አልፈልግም፣ ከቡራ ጋር ነው መቀጠል ምፈልገው። ስለዚህ ፋሲል ከህይወቴ ውጣ እያለች ነው እየተከራከረች ያለችው። ና ማለት የፈለግኩት ምንድን ነው እዚህ ጋር ሃይሚዬ ከቡራ ተለይታ አታውቅም። ማታ ማታ እንኳን በጽሁፍ ሲጻጸፉ ምናምን ነው የሚያድሩትኝ። ይሄን ደግሞ ራሳቸው ናቸው አውጥተው የተናገሩት። ይህን ገባችሁ አይደለ? ቀን ደግሞ አብረው ነው ውሎዋቸው። ቪዲዮ ይሰራሉ፣ ኤዲት ይደረጋል። በጣም ጊዜ ፈጃ። በነገራችን ላይ ኤዲት ራሱ ማለት ቪዲዮ ተሰርቶ ልክ እንደዛ እንደተሰራ አይደለም ዳውንሎድ የሚደረገው። የሚቆረጥ ቦታ ይኖረዋል። አንዳንድ ነገሮች አሉ። ዩቱበር የሆኑ ያውቁታል። ዩቱበር ላልሆናችሁ ደግሞ እየነገርኳችሁ ነው። እና ያን ነገር ሲደረግ ቤተሰብ ጊዜ ይወስድባችኋል። አብረው ታይም የሚያሳልፉት ታይም አለ፣ ሻይ ቡና የሚሉበትና ሀይሚና ቡራ ተለያይቶ አይታ አያውቁ ስለዚህ የማይመስል ነገር ለሚስትህ አትንገር የሚባለው፣ የአሁኑ ፕራንክ ነው። ሀይሚ ብቻዋን አይደለም ፕራንክ እየሰራች ያለችው። እዚህ ጋር በጣም አንዳንድ ኮሜንት እያየው ነበር። ሀይሚ እየደረቅት ያለች ሀይሚ እንደስታደረግ ያለች እያላችሁ ስጽፉ እያየው ነበር። የሀይሚ ሀሳብ ብቻ አይደለም ግን ታርጌት የሆነው ምንድን ነው? ሀይሚን አታዋኟ ዋናዋ ፋሲልን የምታመጣው ቡራ ደግሞ ምንድን ነው? አጋዥ ወይም ደግሞ እንዴት ብዬ ልንገራችሁ በቃ አጋዥ ነው። ቤተሰብና ሶስቱ ተነጋግረው የሚሰሩት ስራ ነው። ፋሲል ደግሞ በክፍያ ሀይሜና ቦራ ደግሞ ቻናላችሁ ላይ የሚለቀቅ ቪዲዮ እንደዛ ነው የሚሰሩት። ቤተሰብ ከዚ በፊት አይታችሁ ከሆነ እነ ሩታ እነ እነሜሪ እነዳኒቃ የተሰራው ስራ ማለት ነው። ቤተሰብ ገባችሁ አደለም? መጨረሻው የነ ሀይሚና የነ ቡራ ደስ የሚል ምንድን ነው መጨረሻው፣ ፕራንክ እንደሆነ ይናገራሉ። ታያላችሁ አሁን ያው የተወሰነ ስቴፕ ገና ይሄዳል። ፋሲል እንዳያችሁት ገና ጎርሯል። ሀይሚዬን ይዤ ነው የሚሄደው ሰራልሽ አለው። ቀለበቱን ለምን ጣልሽ? ቀለበቱን መጣል አልነበረብሽም ብሎ ነበር እና ያ ነገር ደግሞ ገና ይቀጥላል። ቤተሰቦች ገና የሚሰሩ ሌላ ፓርት ዋን ቱ ስርያ ላይ የሚቀጥል አለ እና እዛ ላይ ልክ ሲጨርሱ ፕራንክ ነው ብለው ይናገራሉ። ከዚህ ደግሞ ኮሜንት ላይ መጣ ብሎ ሀይሚና ቡራን መቼም አትለያዩም፣ ማንም አይለያያችሁም ብሏል። መቼም እንደማይለያዩ ማንም እንደማይለያያቸው መቶ ፐርሰንት ሁላችንም እናውቃለን። በተለይ ደግሞ ቡራ ለሀይሚ ያለው ነገር እንደገና ደግሞ ምንም ስራ ቢሆን ፋሲል ከበድ ያለ ቃላት ቡራን ሀይሚን እንዲናገራት አልፈቀደለትም እንዳያችሁትና ቤተሰቦች እንዳትጨናነቁ መጨረሻው ፕራንክ እንደሆነ ይነግሩናል። እርግጠኛ ሆኜ የምነግራችሁ ግን ደግሞ ዩቱብ ላይ ስራ መስራት ለዛ ነው የሚሰሩት። ቤተሰቦች ሁላችሁም እንዳይደበራችሁ፣ ይህን ነገር ለእናንተ ሸር ላረጋችሁ ነው የመጣው ቤተሰብ። ፕላስ ሰብስክራይብ እያረጋችሁ ባይ ባይ።